አብዛኛው ሰው ኮንታ ላይ የተወለድክ ይመስለዋል፣ ግን ጅማ እንደተወለድክ መረጃው ደርሶኛል። ለቤዜግነት ክብር ሲዘመር እናለቅሳለን እኮ እና መቼ ነው እኛስ በሙያችን ወይ በእውቀታችን ወይ በችሎታችን የኢትዮጵያን ባንዲራ ለማቀፍ ማውለብ ብለን እንመኛለን? እና በመጠጣት የስነ ምግባር ግድፈት በማሳየት የተቀበሉትን አደራ በመብላት እዚህ ጋር አለቃችን የገዛ ክቡር አላማችን ነው ወይ ወንዴ? ወይ ደግሞ ከእኛ በላይ ያሉት ካምዞ አይደሉም። እዛው ኮንታ ላይ ሆነ ይሁን ወይስ እንደ ሀገር አስበህ ቶካሚል የፊልም መንደር እየገነባህ እንደነበር አንድ ጊዜ ተናግረህ ነበር እና ኢትዮጵያ ኪነ ጥበብ ይሄ በማንነት እጦት ቀውስ ውስጥ የተዘፈቀ በራስ ወዳድነት አገዛ ስር የወደቀ ነው። ሀገርን በደንብ በሚጠበቀው ልክ ሪፕሬዘንት አድርገዋል ወይ ብላችሁ ታስባላችሁ? እኔ ይህን ብሄር ላስተዋወቅ መጣ የሚባል ነገር የለም። የተሰጠውን ነው ሚሰራ።